ዛሬ ሁለተኛውን የኢትዮጵያ ከተሞች ፎረም እንግዲህ ቀን ጀምረናል። እጅግ በጣም ደማቅ በሆነ ሁኔታ የአስረኛው የኢትዮጵያ ከተሞች ፎረም እየተካሄደ ይገኛል። የዘንድሮ ፎረም ለየት የሚያደርገው እንግዲህ መላው የኢትዮጵያ ከተሞች ሀገራችን ኢትዮጵያም ጨምሮ በከፍተኛ መንሰራራት ውስጥ በከፍተኛ እድገት ውስጥ ባሉበት በተለይ ደግሞ ከተሞቻችን መንግስት እና እንዲሁም ደግሞ ፓርቲው በሰጣቸው ትኩረት ከተሞቻችን ቀደም ብለው የድህነት የመልካም አስተዳደር ችግር የስራ አጥነት ማሳያና የተጎሳቆሉ የነበሩ ከተሞቻችን ዛሬ ላይ ከተሞች ማለት የእድገት መሪነት ሚናቸውን መጫወት እንዲችሉና እንዳውም ከተማ ማለት ለሁሉ ለፈጠራም፣ ለፍጥነትም፣ ለእውቀት ሽግግርም መነሻ ብቻም ሳይሆን ከተሞቻችን የብልጽግና ማሳያ ማዕከል እናደርጋቸዋለን ተብሎ ከተቀመጠው አግባብ ዛሬ ላይ እውነትም ብልጽግና ማለት ምን ማለት እንደሆነ ማሳያዎቻችን ከተሞቻችን እየሆኑ ያሉበትን መንገድ ማየት እንችላለን፣ እና ይሄ አጠቃላይ ነባራዊ ሁኔታ ለየት ያደርገዋል ማለት ነው። እንግዲህ ከተማችን በተለይ የኮሪደር ልማት ላይ ብቻ የጀመርነው በአዲስ አበባ ከተማ የጀመርነው የኮሪደር ልማት አብነት ሊሆን የሚችል ለሌሎች አይደለም ለኢትዮጵያ ለአፍሪካ ሀገርም ምናልባትም ለዓለም ምሳሌ ሊሆን የሚችል በከፍተኛ ጥራት በከፍተኛ ፍጥነት በከፍተኛ ትጋት እንግዲህ የተቀመጠውን ሀሳብ በተለይ የክቡር ጠቅላይ ሚኒስትራችንን ኢኒሽቲቭ ተከትለው መስራት የተቻለበትና ዛሬ ላይ ከፍተኛ ለውጥ ማምጣት የተቻለበትን ማየት እንችላለን። እሱን ተከትለን በአንድ ከተማ ላይ ብቻ የሚሰሩ ልማቶች ብቻ አይደሉም የብልጽግና ማረጋገጥን የሚያሳዩት። በመሆኑም ዛሬ ላይ በአዲስ አበባ ጀምረን ወደ ሰባ ሶስት የኢትዮጵያ ከተሞች የኮሪደር ልማት ስራን በማቀጣጠል ላይ ይገኛሉ። ይሄ ማለት የዜጋውን ምቹነት ሰው ተኮር ፓርቲ የምንለውም በተጨባጭ በከተሞቻችን በምንሰራቸው ስራዎች ያሳየንበት ሚሰሩ ሚዘረጉ መሰረተ ልማቶች በሙሉ ለሰው ምቹ ነው አይደለም፣ ለዜጋ ምቹ ነው አይደለም፣ ከአካባቢው ጋር የታረቀ አይደለም፣ የሚለውን በስፋት ማየት የምንችልበት ነውና እንግዲህ ከኮሪደር ልማት አኳያ አጠቃላይ እየተነቃቃ ያለው የከተማ ልማት የኢንዱስትሪ መነቃቃትን በከፍተኛ ደረጃ ማሳደግ የቻልንበትን ማየት እንችላለን። እያንዳንዱ በኮሪደር ልማት ላይ የምንሰራቸው መሰረተ ልማቶች ግብዓቶችንም ጭምር ሎካሊ መመረት የሚቻልበትን ሁኔታ ማየት እንችላለን። ይሄ በከፍተኛ ደረጃ የስራ አጥ ቁጥርን በመቀነስ አዳዲስ የስራ እድልን በመፍጠር ከፍተኛ ትጋት እየተደረገ እያየን ያለንበት ነው። በሌላ በኩል 3030 የምንለው የከተማ ፕላን አለን። ይሄ ፕላን ከለውጥ መንግስት በፊትም ነበረን። ግን ደግሞ ፕላን በአመራር ደረጃ ተወስዶ ፖለቲክሊ ትርጉም ተሰጥቶት መመራት ባለመቻሉ ምክንያት የነበረ ፕላን። እንግዲህ ፕላን ማለት የከተማ ሕይወት ነው። የከተማ ሕገ መንግስት የምንለው የከተሞችን ፕላን ነው። የከተሞች ፕላን በስታንዳርድ ደረጃ ነበሩ። ግን ያንን ወስዶ መተግበር ባለመቻላችን ምክንያት እጅግ ክራይሲስ የነበረ ከተሞች እንግዲህ በጥግግት ሰዎች የሚኖሩበት በስታንዳርድ በፕላን መቀመጥ የሚገባቸው አጠቃላይ መሰረተ ልማቶች መቀመጥ ሲችሉ ብቻ ነው ከተማ ሊሆን የሚችለው። ያ ሳይሆን ቀርቶ ምንም እንኳን የተጻፈ ፕላን የነበረ ቢሆንም ተግባራዊ መሆን የቻለው ግን አሁን ከለውጡ መንግስት ወዲህ ነው። ይሄ ማለት እጅግ የሚያስደምሙ ስራዎች መስራት የቻልንበት። ከተማ ማለት የኮንክሪት ግንባታ ብቻ ሳይሆን ለሰው ልጆች አስፈላጊ የሚባሉ መሰረተ ልማቶች በሙሉ መገኘት ያለበት ለሰው ቀላል ህይወት ኢዚ ሰዎች መኖር የሚችሉበትን ሁኔታ መፍጠር የሚቻልበት በመሆኑ እንግዲህ ዛሬ ላይ ፕላኖቻችን ቀደም ብለው ለባለሙያ ብቻ ተሰጥተው የነበሩ የከተማ ፕላን ስታንዳርድ ዛሬ ላይ አመራሩ በትኩረት መስራት ስለቻለ ትልቅ ምርታ ማምጣት የቻልንበትን ማየት እንችላለን። ይሄ ፕላን መጠበቅ ባለመቻላቸው ምክንያት ነው ዛሬ ላይ እንግዲህ ብዙ የሚፈርሱ መሰረተ ልማቶችን የምናየው። ሴት ባክ ስታንዳርድ አለ። በዛ ስታንዳርድ መሰረት ሰዎች እንግዲህ እንደምናቀው መሬት ላይ ከፍተኛ ፍላጎት ያለ በመሆኑ በስታንዳርድ መሰረት መሰራት ያለበት ከመንገድ ርቀት በዚህ ያህል ሜትር ነው ከተባለ ሰው በተቻለ መጠን ወደፊት የመቅረቡን ጉዳይ እንግዲህ ሁላችንም የምናውቀው ነው ማለት ነው። አሁን እሱን ለማስተካከል በፕላን እንዲሰሩ ከማድረግ አኳያ ወደኋላ ሰዎች ተመልሰው ሴት ባካቸውን እያስተካከሉ ነው። ዛሬ ላይ ምን አንባት የምናፈርሰው ጉዳይ ኮስቲንከር ሊያደረግ ይችላል። ካሁን በኋላ ግን የሚሰሩ መሰረተ ልማቶች ዜጎቻችንም በምን ደረጃ መስራት እንዳለባቸውም ትምህርት ያገኙበት ስለሆነ እንግዲህ ከዚህ ትምህርት መውሰድ ይቻላል ብዬ ነው የማስበው። እንግዲህ አረንጓዴ መሰረተ ልማት የምንለው ደግሞ በተለይ የአረንጓዴ መርሃ ግብር፣ አረንጓዴ አሻራ ጋር በሚያያዝ ሰፊ ስራ በከተሞቻችንም አዲስ የመነቃቃት አዲስ ባህል በከተሞቻችን እየተገነቡ እንደሆነ ማየት እንችላለን። እንግዲህ ከተማ ሲባል በፊት የነበረውን አረንጓዴ መሰረተ ልማትንም በማጥፋት ዛፎች ካሉ በመቁረጥና በጣም ጥቂት ትርጉም ብቻ ይሰጠው የነበረው የከተማ አካባቢ ዛሬ ላይ የግሪን የአረንጓዴ አሻራ መርሃ ግብር ለከተሞቻችን አዳዲስ የስራ እድል የፈጠረበትንና ባህል የሆነበትን ማየት እንችላለን ማለት ነው። ይሄ በቀጥታ ከከተማ ግብርና ጋር ይያያዛል። ፐብሊክ ስፔሶች እንዲፈጠሩ የተደረገበት ከተሞች በፍትሐዊነት ለዜጎቻቸው ያላቸው ባላቸው አቅም አገልግሎት መስጠት የጀመሩበትን ማየት የምንችል እንደሆነ ማየት ይቻላል። ከተማ ማለት እንግዲህ ራሱን ችሎ በራሱ ገቢ መተዳደር ያለበት ኢንቲቲ እንደመሆኑ መጠን ዜጋው የሚጠይቀውን የመሰረተ ልማት ጥያቄ ማሟላት የሚገባቸው በብድር ወይንም በሌላ ከሌላ ተቋም ወይ ደግሞ ከሌላ ፎሪነር በሚመጣ ብድር ሳይሆን ራሳቸው በሚያመነጩት ኢኮኖሚም ጭምር መሆን ያለበት ስለሆነ አሁን ላይ ያለው አጠቃላይ የከተሞቻችን እንቅስቃሴ ከተሞች ራሳቸውን እንዲችሉ ገቢዎቻቸው እንዲያድግ ባደገው ገቢ ደግሞ ተጨማሪ መሰረተ ልማት ለከተማ ነዋሪው መሰራት እንዲችል ትልቅ ስራ እየተሰራ መሆኑን ማየት ይቻላል። ይሄ ማለት እንግዲህ የሚሰራው ስራ ለከተማ ገቢ ትልቅ ስራ አለው። ኦፍ ኮርስ ትክክል ነው። ለከተማ አስተዳደር፣ ለመንግስት ብቻ ሳይሆን ደግሞ ለከተማ ነዋሪውም ተጨማሪ አዳዲስ ኢኮኖሚ እየተፈጠረ አዳዲስ ገቢ እያገኙ ያሉበትን መንገድ ማየት እንችላለን። ይሄ በአንድ ወቅት ብቻ ተፈጥሮ የሚቀር የስራ እድል ፈጠራ ሳይሆን በቀጣይነትም አዳዲስ ኢኮኖሚዎች እየተፈጠሩ በጣም ዝግ የነበሩ ዴድ ስፔስ የነበሩ አንደኛ መንገድ ላይ ሁለተኛ መንገድ ላይ ያሉ ቦታዎች እንግዲህ ወደ ኋላ እየተጠጉ ከፊት አዳዲስ ሱቆችን፣ አዳዲስ የኢንዱስትሪ አካባቢዎችን፣ አዳዲስ የአገልግሎት አሰጣጥ አካባቢዎች እየተፈጠረ ባለበት ልክ አዳዲስ ኢኮኖሚዎች እና ወደ እድገት ኢንጀክት እያደረጉ እንደሆነ ማየት የሚቻልበት ነው የሚሆነው። ይሄ እንግዲህ ቀደም ተብሎ ይታይ የነበረው ከተሞች ገጠርን አሳድገን ግብርናው ካደገ በኋላ ነው ከተማው የሚያድገው የሚለውን አመለካከት በመስበር ዛሬ ላይ ከተሞች ለአጠቃላይ ለሀገር እድገትም ይሁን ለሀገር ሲቪላይዜሽን ለምንለውም ትልቅ አስተዋጽኦ የሚያበረክት ስለሆነ የኢትዮጵያ ከተሞች ለአጠቃላይ ለጂዲፒው ከ55 ፐርሰንት በላይ እንግዲህ ኮንትሪቢዩት እያደረጉ ይገኛሉ። ከተማ ላይ ኢንቨስት ማድረግ መልሶ የሀገርን እድገት ከማረጋገጥ አኳያ የራሱ ትልቅ አስተዋጽኦ ያለው ስለሆነ እንግዲህ የአስረኛውን የኢትዮጵያ ከተሞች ፎረም እያዘጋጀን ያለ ነው። በዚህ አጠቃላይ ሁኔታ ላይ በመሆኑ ይሄን ከግምት ውስጥ በማስገባት ዛሬ እንግዲህ ለሁለተኛው ጊዜ እየተካሄደ ያለው የኢትዮጵያ ከተሞች ፎረም እንግዲህ ምናልባት ከ150 ከተሞች ይሳተፋሉ ብለን ነው በእቅድ ይዘን የነበረው። ከዛ ውስጥ ወደ 143 ከተሞች ሬጂስተር አድርገው መጥተዋል። ከእያንዳንዱ ከተሞች እንዲሁም የተገኙ ኤግዚቢተሮች አሉ። እሱ በአጠቃላይ ወደ ሰባት ሺህ የሚሆን ኤግዚቢተር እንግዲህ ከሰመራ ከተማ ውጭ ያሉ አሉ ከሰመራና እንዲሁም ሎጊያ በአካባቢው ማህበረሰብ ደግሞ እንግዲህ አይ ቲንክ የሚዲያ አካላት ሄዳችሁ ያያችሁ ይመስለኛል። ከተሞች በከፍተኛ ደረጃ የመነቃቃት መንፈስ ውስጥ ያሉ መሆኑን መወዳደር የሚችሉበት መተባበር የሚችሉበት ትላልቅ ፕላትፎርሞች የተገኘበት መሆኑን አንዱ ከተማ ያለው የራሱ የማደግ ጸጋ፣ የተለየ ባህሪም ጭምር አንዱ ከተማ ጋር ሲኬድ ተገብቶ ዩኒክ ነገር የሚታይበት ይሄ ደግሞ ምናልባት ከከተሞች ውጭ ላሉ ማህበረሰብም ምን አይነት የኢንቨስትመንት አማራጭ ያለበት መሆኑን እና ከተማው ከየት ወዴት እየሄደ ነው፣ የከተማውን እድገት በአጠቃላይ ማየት የሚቻልበትን ሁኔታ ማየት እንችላለን። እንግዲህ በጣም በደመቀ በጣም በሞቀ በጣም እጅግ በሚያሳሳ መንገድ ኤግዚቢሽንም በዚሁ ደረጃ እየተካሄደ ይገኛል። ከፍተኛ መነቃቃት ከተሞች መካከል እየተፈጠረ መሆኑንና እንግዲህ ትልቅ ስንቅ እያየንበት ያለንበት አንዱ ከኤግዚቢሽን ፓርት አኳያ ያለውን ነገር ለማንሳት ነው። በሁለተኛ ደረጃ ደግሞ ከተሞች እንዲፎካከሩ፣ እንዲወዳደሩ፣ እንዲተባበሩም ጭምር ፕላትፎርም አዘጋጅተናል። እሱ እንደተጠበቀ ሆኖ ሌላ ደግሞ ከጎን ለጎን ደግሞ የፓነል ዲስከሽኖች በከፍተኛ ደረጃ እየተካሄደ ይገኛል። አሁን በዚህ ደቂቃ ራሱ ሶስት አዳራሽ ላይ የተለያየ የፖሊሲ ዶክመንቶች ተዘጋጅተው ለከተማ ለሚመሩ የከተማ አመራር አካላት እንዲሁም ደግሞ ሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት አዋቂዎች፣ ቀደም ብለው የነበሩ ፎርመር ሚኒስትሮች፣ አሁንም አክቲቭሊ ስራ ላይ ያሉ ሰዎች ከተማ ዘርፍ ላይ የሚሰማራ የትኛውም ፕራይቬትም መንግስታዊም እንዲሁም ደግሞ ከመንግስት ተቋማት ውጭ ያሉትም እንዲሁ እየተሳተፉ ይገኛሉ ማለት ነው። ከዚህ በዋናነት የምናገኘው ምንድን ነው? ምናልባት ዘርፍ ላይ የምንሰራ ሰዎች የማናያቸውን ህጸጾች የማናያቸው ጉዳዮች በሌላ ዘርፍ ሊታይ እንደሚችል ና ከዛ ከምናገኛቸው ሀሳቦች ከጊዜ ወደ ጊዜ የፖሊሲዎቻችን የስትራቴጂዎቻችን አካል እያደረግናቸው ከጊዜ ወደ ጊዜ እየቀረፍን ለመሄድ እንግዲህ የወደፊት ፕሮስፔክት እኛ ያሰብነው አለ በእሱ ላይም ደግሞ ተጨማሪ ግባት የምናገኝበት ነውና እንግዲህ በጣም በደመቀ ሁኔታ ሀሳቦች እየተንሸራሸሩ የሀሳብ ውጤት ደግሞ መሬት ላይ እየወሰድን ተግባራዊ እያደረግን በጣም ጥሩ ነገር የሚሆነው ደግሞ ከተማ በሀሳብ ደረጃ ብቻ ያሉ ሳይሆን የተያዙት ሀሳቦች መሬት ላይ ወርደው ማየት የሚቻልበት ፕላትፎርም ስለሆነ እራሱ ክትመት የምንለው ነገር ለእሱም በጣም ጠቃሚ መረጃዎችን እየወሰድን እንግዲህ ለውጥ እያደረግን እንገኛለን። በጣም ሁላችሁም በመነቃቃት ሂደት እየተሳተፋችሁ እንደሆነ ተስፋ በማድረግ ነው።